ሄሉሻ አሁን ላይ ከባድ አጣብቂኝ ውስጥ ገብታለች ማለት ነው። እና እንግዲህ ሄሉሻ ከዚህ አጣብቂኝ ውስጥ የምትወጭበትን መንገድ መፈለግ አለብሽ። ቀስ ብለሽ ልዩ ነገር ድፍረስስ አድርጋ ያብስራ ቀልቡንም ልብንም ስርቅርቅ አድርጋ እንዲጠራጠር አድርገዋለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው? ምሽት እንዴት ነው ሰላማችሁ? በያላችሁበት ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ እንደተለመደው ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ፣ አስተያየት ካላችሁን በነፃነት ማስቀመጥ ይቻላል። ቤተሰብ በመጀመሪያ ማለት ነው ቀድሜ የምጠይቃችሁ ነገር ምንድን ነው? ግምታችሁን አስቀምጡልኝ። እውነት ሄሉሻ እሺ ብላ ሂዳ ትመረመራለች ወይንስ ደግሞ አልሄድም ትላለች? የእኔን ስነግራችሁ አትሄድም። ምክንያቱም ከሄደች ታውቃላችሁ በጣም ብዙ ሚስጥሮች ነው የሚዘረገፉት። ሄሉሻ እርጉዝ እንዳልሆነች ዶክተሩ ሲመረምራት ታይፎስ ነው ታይፎድ ነው ብሎ ነው የሚመረምራት። እርግጠኛ የምን እርግዝና ነው እና እነዚህ ሁሉ ጉድ ስለ እንደሚወጡ እንደሚወጡባት ስለምታውቅ አትሄድም ብዬ ነው ማስበው። የእኔ ግምት ነው ማለት ነው። እናንተ ግምታችሁ ምን ይመስላችኋል? በመቀጠል እንግዲህ ያው ልዩ ከሄሉ ህይወት አልወጣም ብላለች። ጣፍጧት አልመሰለኝ። የሄሉ ህይወት የወንዶቹ ሲገርመን ማለት ነው። የሴቶቹ እኮ መደገም እኮ ነው። አሁን ወንዶቹ ከሄሉ ህይወት መውጣት አቅቷቸዋል። በዛና በዚህ ማለት ነው። የእኔ ምስኪኖች የእኔ ምስኪና አፍቃሪዎች ምን ሊሆንላቸው የሄሉ አፍቃሪዎች በእንዳልክ ሻኒ ቪዲዮ ልሰራ እያልኩ እሰራለሁ እሰራለሁ። እንደ አሞና ሙኝ ነው ምሰራ። በወንድሜ ትናንት አንዲት ልጅ አፈቀርኩ ብላ ሙጥጥ እያለችበት ነበረና እኔ እኮ ሴቶች ጨልለዋል፣ በቃ የምሬ ነው። በምድሩ ወንድ የለም የተባለ ይመስል ከአንድ ወንድ ላይ ጥልጥል እኛ የእኛ ካላደረግን ብለው ድርቅ የሚሉት ነገር እኮ ግራ ነው የገባኝና ለማንኛውም ወደ መጣውበት ልመለስ እንዳልክ ነገር እኮ እያሳሰበኝ ነው በመካከል ድንቅር አድርገው እና ምንድን ነው ልዩ ልጁ ካል ካልተመረመረ እርጉዝ ካልሆነች አልሄድም አይነት ነገር ነው እና እርጉዝ ከሆነች ደግሞ እኔ ሄዳለው በቃ ምን አገባሽ እንዴ ምን አገባሽ ልዩ አይመለከትሽም እኮ የምር እንደ እውነቱ ሄሉሽ አሁን ከዚህ ጋር አልመረመርም የማለት መብት አላት ምክንያቱም ልዩ ስለማይመለከታት ቢያስ የሚመለከተው አካል አለ። እሱም ያብሰራ ነው፣ ያብሰራ ልጁ ነው ስለተባለ፣ አዎ ተመርመሪ እርጉዝ መሆንሽን ማወቅ ፈልጋለሁ ቢል ያስኬደዋል። ለምን አባት ነው። ከልዩ ደግሞ አብሶ የሚገርመው የእሱ ነው እኮ እሷ እንድታምን፣ እሷ ስላላመነች እንዳረገዝ ስላላመነች፣ ግዴታ እሷ እንድታምን መመርመር አለብሽ ማለት ምን ቤት ናት እሷ? ከዚህ ጋር ማመንም ያለማመንም የሚጠበቅ አንተ እንጂ ልዩ አደለችም እኮ ከዚህ ውሳኔን ማሳወቅ ያለብን አንተ ነህ። ሲቀጥል እሷ ጨርጨር ጨርጨር እያለች ስትናገር ዝም አልካት እኮ እያለች ነበረ ሄሉሻ ማለት ነው። ሄሉ ግን ልዩን ስትናገራት እንዴት እና እንዴት እንደሚያደርገው እኮ። ሲቀጥል ልዩንና ሄሉን የምታወራበት መንገድ እስቲል ነው አልተቀየረም ማለት ነው? በጣም ይለያያል። ይህን ነገር እያስተዋላችሁልኝ ማለት ነው። እውነት ሲያወራቸው ራሱ የሆነ ከልዩ ላይ ሲመጣ እንደው ቀዝቀዝ ይላል። ከሄሉ ላይ ሲሆን ደግሞ ቆቆቆቆቆ ብሎ ነው የሚጫወው ማለት ነው። እና አሁን ግራ ገብቶታል እሱ ለራሱ ከሁለት ሴት መካከል ገብቶ እንዲህ ወለል ወለል ወለል እያለ ነው መምረጥ አቅቶት እና አንዱን መምረጥ አለብህ ሄሉ እንደምታውቃት በጣም ባለሙሉ ኮንፊደንስ ነች ከእሷ ሩቡን መውሰድ ይገባዋል እንደ ምንድን ነው ነገሩ ያብ ስራ ዝም ብለህ አትተዋልል እንጂ እና ደግሞ ልዑልን እስኪ ተወ ለአንድ ቀን እንኳን ተወ እንደ ሁሌ ልዑል ልዑል አይሰለችም ይሰለቻል እኮ ማለት በቃ ያለፈ ታሪክ ያለፈ ነው አዎ ከዚህ በፊት በጣም ብዙ ተጣልታችኋል ተደባድባችኋል ተቦጣብጣችኋል እሱ ነው ህይወቴን ያበላሸው ብላል በቃ ያንን ነገር እለፈው አለቀ አለፈ ማለት ነው ዛሬም በትናንትና ወቀሳ እንዴ እሱ ነው ህይወቴን ያበላሸው እሱ ነው ህይወቴን አይባልም አይባልም እንዴ ነገር ነው መኖር ያለብህ እና እንደዚህ ቂመኛ አማት ሆን የፈለገ ብትጣሉ እኮ ያው ከሄሉ ጋር ተመልሰ እየኖርክ አይደል ሁላ እኔ እኮ ቤተሰብ እየገረመኝ ነው ያብስራ ብዙ ጊዜ በቃ ልዑልን ካላስገባ ቪዲዮ አይሰራም ሁልጊዜም ቢሆን ዛሬ ደግሞ ሚስት ነው ያጠፋቸው የራሷ ሚስት የራሱ ሚስት አይደል እሷ አልጠርታ ያመጣችሁ ልዑል ምን አደረገሽ ግን እሱ ነው የሁሉም የሚያደርገው እያለ ነበረ። እና አሁን ዋናው ቁም ነገሩ እያሳሰበኝ ያለው የሄሉሻ ነገር ነው። እንግዲህ ወደ ሄሉሻ ስመጣላችሁ እኔ ማርያምን ከመጀመሪያ ጀምረ እኮ ተናግሬያለሁ። ገና እርጉዝ ነኝ ያለች ቀን የታየኝ መጨረሻ ላይ ያለው ውጤቱ ነው በእውነት ሄሉሻ እርጉዝ ካልሆነች የአብስራን ደስታ አይታችኋል። እንግዲህ እንዴት እንደተደሰተ በሰዓቱ አባት ሆኗል ስትለው በጣም ከምንም በላይ ነበር የፈነጠዘው ማለት ነው። አስቡት ድንገት እንግዲህ የምን እርጉዝ ነውን፣ ያላረገዝኩም ፕራንክ እያደረግኩ ነው ብትለው ምን አይነት ከባድ ነገር እንደሚፈጠር አስቡት፣ ከሄሉ ላይ ማለት ነው። እና ሌላኛው ቤተሰብ ደግሞ እንደኛ አይደለም ማለት እኛ ድራማ ነውም ፕራንክ ነውም እያለን ያው እያየናቸው ነው ቤተሰብ የሚያዩን ነገር እውነት አድርጎ ነው የሚያዩት። እንደ ድራማም እንደ ፕራንክም አይወስዱትም፣ የፈለገ ፕራንክ ቢሆን። በዛ ላይ ደግሞ ቤተሰብ የልጅ ልጅ ማየት ምን ያክል ፍላጎት እንዳላቸው ታውቃላችሁ። አሁን ድንገት ደርሳ ሄሎሻ እርጉዝ አይደለችም ሲባል አስቡት ምን ያክል ቀስም መሰበር ነው የሚደርስባቸው በቤተሰብ በመቀጠል ደግሞ ይሄ የሚወዳት ህዝብ ራሱ በዚህን ያክል ደስታ አሳይታ በኋላ ይህን ደስታ መንፈግ ማለት ለእሷ ጥሩ አይመጣም እና ሄሉሻ የመጣሽበት መንገድ እኔ ልክ ነው ብዬ አላስብም። በጊዜ መንገድ ብታበጅለት። ምክንያቱም አሁን ላይ ሄሉ እርጉዝ አይደለችም። እርጉዝ ብትሆን ማለት ነው የምር ያለምንም ጥርጥር በአንድ ይበቃ በአንዳት ነበር ሄዳ የምትመረመረው ግን አይደለም። እንግዲህ ይሄን ቴክኒክ የተጠቀመችው እንዴት ነው? አንደኛ ነገር በመጀመሪያ ያበን ወደ እሷ ለማምጣት ነው። ከዛ በኋላ ያሰበችው ምንድን ነው? ወደ እሷ መጥቶ በፍቅር ከወደቀ በኋላ ያው አብሮ መኖር ምናምን ይጀምረው የለ፣ ከዛ ሜቢ በመካከል እርግዝና ይፈጠራል ብላ አስባም ሊሆን ይችላል። ሄሎ እኔ ሐሳቤን ነው የምነግራችሁ። ይሆናል አይሆንም ብላ የጀመረችው ነገር ነው። ሌላኛው ደግሞ አንደኛው ግን በቀል ነው። በቀል ነው የምር እንደዛ። በጣም በጣም ከምንም በላይ ተናዳበት ስለነበረ በዚህ ልቅጣው ብላ እያሰበች ይመስለኛል ግን ይሄም ቢሆን ትክክል አይደለም። በህይወት በጣም ከባድ ነገር ነው የሚፈጥርብሽ የሉሻ በቀልም ሆነ የአብስራን ወዳንችን ለማምጣት ከሆነ ያደረግሽ ነገር ይሄ ስተት ነው። በልጅ መምጣት አልነበረብሽም። ይህን ምላችሁ እውነት እርግዝና ከሌለ ነው። ሲቀጥል ደግሞ ማለት ነው ምንድን ነው ማለት እንዴት ነው? የሆነ ፍቅር እኮ በውሸት በምና የሚመጣ ነገር አይደለም። አንድ ወንድ ልጅ ወደኛ መምጣት ያለበት እኮ ከልቡ ወዶን አፍቅሮን። ከኛ ጋር ለመኖር ፍላጎት ኑሮ እንጂ የሆነ ነገር አይቶ መምጣት የለበትም ወደኛ። አሁን እውነት ስንናገር ያብሰራኩ ወደ ሄሎ የሄደው ልጅ አይቶ ነው። በመጀመሪያ እኮ ስሜቱን አየነው ነው እንዴትና እንዴት እንዳደረገው። እንኳን አደለም፣ ፍቅር ቀርቶ ሲያወራት ራሱ በስርዓት አልነበረም የሚያወራት የነበረው። አደለም፣ ሶ ልጅ አረገዝኩልህ ስትለው ሄዶ ወደ እሷ ተጠጋ ማለት ነው። ያ ማለት ትክክለኛ ፍቅር አደለም፣ ይሄ በልጅ የመጣ ፍቅር ነው። እና አንቺም ራሱ ይህን ማገናዘብ ይገባሻል። የሆነን ሰው የምትወጂውን ሰው በፍቅር ወደ አንቺን ለማቆየት የሆነ ነገር መጠቀም አይጠበቅብሽም። ምክንያቱም ይሄ ነገር አንድ ቀን እውነቱ ሲወጣ ዞሮ ጥሎ መሄዱ ስለማይቀር፣ ሲቀጥል ደግሞ እንዲህ የምንወደውን ስናሳድድ የሚወደንን እናጣለን። እና ብዙ ጊዜ ያው ለሴት ልጅ የሚመከረው የሚወዳትን ብታገባ ምን ይሻላት ይባላል። ለምን የሴት ልጅ ልብ የሆነ ከዋለ ካደረ ቶሎ በፍቅር የሚወድቅ ልባለን ይባላል። እንግዲህ አባባሉን ነው ማለት ነው። ስለዚህ ብዙ ጊዜ የሚወዳችሁን አግቡ ይባላል እና ሄሉሻ ደግሞ አንቺ ወደሽ ሆኖ በእርግጥ ነገር ግን በእንደዚህ አይነት መንገድ አምጥተሽ ከአንጅ ጋር ለማድረግ ማሰብሽ ራሱ ትክክል አይደለም። ረኔ ጃኔ ይከብዳል። እውነት ለእኔ ከበደኝ። እሷ አላደረገችው፣ ለእኔ እየከበደኝ ነው። ይሄ በእርግዝና ሙድ መምጣቷ ምናምን፣ በህይወቷ ላይ ራሱ የሆነ ችግር እንዳይፈጠርባት ነው እኔ ስጋቴ። እና ለማንኛውም እንግዲህ ውጤቱ ነገ ይታያል። እኔ ግን እንደማትሄድ ነው ማስበው፣ ትሄዳለች ብዬ አላስብም። ከሄደችም ደግሞ እንግዲህ ውጤቱን የምናየው ይሆናል ማለት ነው። ዞሮ ያብስራ ሲናገር የነበረው አደለም። ወደ ልዩ መመለስ ጭራሽ በቃ እንደሚያብድ ነው። ታውቃላችሁ አስቡት፣ ያ ደስታ እንግዲህ በአንዴ ሲደፈርስበት፣ ይሄ ልጅ የሚያደርገው አይታወቅም ማለት ነው። ሄሉ ለማንኛውም ራስሽን ጠብቂ፣ ቸር ወሬ ያሰማን ማለት አይሻልም። ቤተሰብ ግራ አጋባችን እኮ ሄሉሻ ድንገት ደርሳ እንግዲህ